ጤና ይስጥልኝ እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። እንግዲህ ሳምንቱ ትልልቅ ጨዋታዎች የተደረጉበት ነበረ። በስፔን የክላሲኮ ጨዋታ ተደርጎ ነበረ በሪያል ማድሪድና በባርሴሎና መካከል። በእንግሊዝም እንዲሁ የማንቸስተር ዩናይትድ ድል፣ የቼልሲ ሽንፈት፣ የሊቨርፑል ሽንፈት እንዲሁም ዛሬ የምንመለከተው የአርሰናል ድል ትልቅ ቦታ ያገኘ ነበረ። ቡድኖች ያው በሳምንቱ እረፍት አድርገው ሲመጡ ያው የሊግ ውድድሮች ሌላ መልክ ይኖራቸዋል፣ ሌላ ህይወት ይኖራቸዋል። የስፖርት ቤተሰቡ እንግዲህ ለነኝህ ጨዋታዎች ያለው ቦታ ከፍተኛ ነው። እነኝህ ጨዋታዎች በትኩረት በንቃት ነው የሚጠብቀው እና የአርሰናል ትልቅ ድል የፕሪሚየር ሊጉን መሪነት ወደ አራት ነጥብ ማስፋት ችሏል። ይሄ ለአርሰናል ደጋፊዎች እጅግ በጣም ትልቅ ሳምንት እንዲሆን ያደርገዋል። እንደምታውቁት በዘንድሮ የውድድር ዓመት እንግዲህ የስኳድ ዴብዙ፣ እንደገና የጨዋታ ጥራቱ፣ ሚኬል አርቴታ ለጨዋታዎች የሚቀርብበት መንገድ ራሱን በታክቲክ እያበለጸገ እያሻሻለ የሚመጣበት መንገድ አርቴታን በፕሪሚየር ሊጉ የተሻለ አሰልጣኝ እንዲሆን አድርጎታል። መንገዱም ወደዛ እየሄደ ነው። ያው በ433 የጨዋታ ፎርሜሽን ውስጥ አዳፕት ሊያደርግ የሚፈልገው ወይም ለመላመድ የሚፈልገው የጨዋታ መንገድ በተለይም ትኩረት የሚያደርገው ይሄ ኮንትሮል ኦፍ ፖሴሽን እና አግሬሲቭ ፕሬሲንግን ይመርጣል። በመጨረሻው የማጥቀያ ዞን ውስጥ ያሉ ተጫዋቾች ኮሚትመንታቸው ከፍተኛ እንዲሆን ነው የሚፈልገው። ይህ ኮሚትመንታቸው በየጨዋታው እያደገ እያደገ እንዲመጥ ይፈልጋል። ይሄ በየጨዋታው እያደገ እንዲመጣ የሚፈልገው ኮሚትመንት የጨዋታው አንዱ መገለጫ ነው። በተለይ በመከላከል አደረጃጀት ውስጥ አንዱ ትልቁ ጥያቄና በማጥቃት እንቅስቃሴ ውስጥ ትልቁ መልስ የሚሆነው የተጫዋቾች ለሁለ ቱም የጨዋታ ሀሳብ ያላቸው ግልባጭ አመለካከት ነው። ለምሳሌ ኳስ በሚያጡ ሰዓት ኳሱ እንዴት መልሰው ያገኙታል፣ ኳስ በሚያበላሹ ሰዓት እንደገና ኳሱ እንደገና አስተካክለው ደግሞ ማጥቃቱን እዛው እንዴት ያቆዩታል የሚለው ማለት የመጀመሪያው ለተከላካዮች፣ ሁለተኛው ሀሳብ ደግሞ ለአጥቂዎች ይሆናል ማለት ነው። አብዛኛውን ጊዜ በአማካኝና በአጥቂ ክፍል ላይ የሚገኙ ተጫዋቾች ስህተቶችን ቢሰሩ እነኚህ ስህተቶቻቸውን ግን ለማስተካከል የወሰዱት ጊዜ ምን ያክል ነው ብሎ የሚያስብ አሰልጣኝ ነው። እና በክሪስታል ፓላሱ ጨዋታ ወቅት ክሪስታል ፓላስ ቀላል ተጋጣሚ እንደማይሆን ይጠብቃል። ያው ምክንያቱም በዘንድሮ የውድድር ዓመት ክሪስታል ፓላስ በራሱ ለትልልቅ ቡድኖች የሰጠው ፈተና በጣም ከባድ ስለሆነ ማለት ነው። ለምሳሌ ሊቨርፑልን ብንወስድ ሊቨርፑልን በሚገባ አስቸግሮታል። በፕሪሚየር ሊጉ ሻምፒዮን የሆነ ቡድን ላ ሲዝን ዲፌንዲንግ ሻምፒዮን ሆኖ ነው የሚጀምረው። ምናልባት ክሪስታል ፓላስን በሚገጥምበት ሰዓት የክሪስታል ፓላስ የሜዳ ላይ ጫና በሊቨርፑል የቡድን ስትራክቸር ላይ የሚፈጥረው ተጽዕኖ በጉልህ ይኖራል የሚል እምነት አልነበርም። ግን ያን ቀን ሊቨርፑሎች እስከ መጨረሻዊ ጨዋታ ደቂቃ ድረስ ሲፈተኑ ነበር በክሪስታል ፓላስ አርሰናሎች ግን ምንድን ነው ያደረጉት? ነው በነበረው ጨዋታ ከክሪስታል ፓላስ ጋር ባደረጉት ጨዋታ ምንድን ነው ክሪስታል ፓላስን ያስገደዱት? ክሪስታል ፓላሶች እንዳያደርጉት አድርገው ክሪስታል ፓላስን በጨዋታው የጌሙ ስትራክቸር እንዲከብዳቸው ያደረጉት ምንድን ነው ብለን ለመመልከት እንሞክራለን። ከአሰላለፍ እንጀምራለን። በነገራችን ላይ አርቴታ ተገማች መሆን የሚፈልግ አሰልጣኝ አይደለም እና ይሄን ደግሞ ከላይናፑ ተነስተን ማየት እንችላለን። ትናንት አሁን የተጠቀማቸውን ላይናፕ ብንመለከት የላይናፑ አጠቃላይ ዝርዝር በቻምፒየንስ ሊግ ከነበረው ስብስብ ጋር በመከላከል በማጥቃት እንቅስቃሴ ለውጦችን ለማድረግ ሞክሯል። በተለይ በመከላከል አደረጃጀት ውስጥ የሪካርዶ ካላፊዮሪ መጀመር በመከላከል አደረጃጀት ውስጥ እንደገና መስኩዌራ? ተክቶት የገባው ዊሊያም ሳሊባም እንዲሁ በቡርኑ ውስጥ ጉዳትን በሚያጋጥም ሰዓት አርሰናሎች የማይፈተኑባቸው ሊሆኑ እንደሚችሉ ሲዝኑ በስኳድ ደብዝ አርሰናል የሚታማ እንዳልሆነ የሚያሳይ ነበርና ይህን ከአሰላለፍ ተነስተን የምንመለከት ይሆናል። ጥሩ ጊዜ እንዲሆንላችሁ እንመኛለን። ላይክ እያደረጋችሁ ሼር አድርጉ ለሌሎች እንዲደርስ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ ከወዲሁ እጋብዛችኋለሁ። የጨዋታው ልዩነት የነበረው እንግዲህ ኤቤሪቼ ኤዜ ያስቆጠረው ኳስ ነው። ኤዜ ያስቆጠረው ኳስ እንግዲህ በጨዋታው ነገሮችን በሙሉ ወደ አርሰናል የመለሰች ጎል ነች። ያው ጎሉ የተገኘበት መንገድ አሁንም በመገናኛ ብዙኃን ከፍተኛ የሆነ የመነጋገሪያ ፖይንት አንስቷል። ያው የመጀመሪያውን ኳስ ተመታ ተመላሹን ኳስ ኤዜ ያገኘው አስቆጠረው። ስለዚህ የኢንሳይስ የተደረገበት ሀሳቡ የተነሳሳበት ሀሳቡ የተገኘበት መንገድ የቆመ ኳስ ነው። ስለዚህ ያው በቆመ ኳስ አብዛኛውን አጠቃቀም አርሰናሎች ጎሎችን ያስቆጠሩ ነው እና አሁንም የሴት ፒስ ቡድን ነው አርሰናል ወደሚል ድምዳሜ እየመጡ ነው። ግን እሱ አለም አሁን ትልቁ ነገር አርሰናሎች ጎል ለማስቆጠር ክሬኤት የሚያደርጉበት የራሳቸው መንገድ መኖሩ በራሱ የአርሰናል ትልቁ ስኬት ነው። በዘንድሮ የውድድር ዓመት አርሰናል ካለፉት ዓመታት የተለየ የሚሆነው ነገር ምንድን ነው? ጎል የሚያስቆጥርበት የፓተርን ፕሌይ ጨምሯል። ከእንቅስቃሴ ለምሳሌ ከኦፕን ፕሌይ አርሰናሎች ጎል ማስቆጠር በአለፉት አምስት ዓመታት የነበረውን ስታት ብንመለከት በየሲዝኑ ከኦፕን ፕሌይ አርሰናል 81 ከመቶ የሚሆኑ ጎሎች የሚቆጠሩት በዛ ነበር። 81 ከመቶ የሚጠጉ ጎሎች የሚቆጠሩት በዛ መንገድ ነው። እነኚህ 81 ከመቶ የሚሆኑት ጎሎች ሲቆጠሩ ግን አርሰናሎች የሚቸገሩባቸው ደግሞ የኮንሲዲንግ ሲቹዌሽኖቻቸው ደግሞ አርሰናሎች ሊሰሩ የሚገባቸው እንደሆነ ቁጥሮቹ ያሳያሉ። አርሰናል ከሴት ፒስ 26.7 ከመቶ የሚጠጉ ጎሎችን ኮንሲድ ያደርጋል። ከሴት ፒስ ነው እያልኩ ያለሁት ከቆሙ ኳሶች። ያለፉት ሁለት ዓመታት ግን ይሄ ቁጥር እየቀነሰ እየቀነሰ መጥቶ አሁን አርሰናል ከሴት ፒስ በሲዝን አቬሬጅ ኮንሲድ የሚያደርገው የጎል መጠን ወደ 8 ከመቶ ወርዷል። ይሄ ማለት አርሰናል ምንም ጎል አይቆጠርበትም ወደሚለው ድምዳሜ ሊያመጣን ይችላል ማለት ነው። ይሄንን ለማድረግ ግን የኒኮላስ ዮቪየር ከሶስት ቀን በፊት የሰራሁት ፕሮዳክሽን በደንብ የሚተነትነው ሀሳብ አለ። የተጫዋቾችን የዞን አጠቃቅ፣ የዞን አከላከል፣ የማጥቃት አነሳስ፣ የማጥቃት እንቅስቃሴን የሚያቆዩበት መንገድ፣ የሌትራን አታኮቻቸው በሙሉ ዲዛይን የተደረጉና የተሰሩ ናቸው። ለምሳሌ በማዕዘን ምት የሌት ጆይን የሚያደርግ ማጥቃቱን የሚቀላቀል የግንባር ኳስ መቺ ተጫዋች አለ። የፈርስት ክላስ ወይም ደግሞ የመጀመሪያው ዙር መቺ ሁለተኛው ዙር መቺ የሚባሉ ተጫዋቾች አሉ። ይህንን እንግዲህ ሰርተውበት ነው ማለት ነው እዚህ ደረጃ ላይ ያመጡት። በአሰላለፍ ደረጃ ዩሪን ቲምበር እና ሪካርዶ ካላፊዮሪ የግራና የቀኝ የተከላካይ መስመር ተጫዋች ሆነው ሲጫወቱ የእነኚህ ተጫዋቾች የግራና የቀኝ ተከላካይ ተጫዋች ሆነው መጫወት የመከላከል አደረጃጀቱ ቤዚክ የሆነ ሀሳብ ሳይሆን የመከላከል ማጥቃት አጋዥ ክፍል ሆኖ የሚያገለግል ስትራክቸር ነው። የመከላከል ማጥቃት ዲፌንሲቭ ስትራክቸር ሊዲንግ ቱ አታኪንግ ስትራክቸር፣ የመከላከል አደረጃጀቱ ወደ ማጥቃት ስትራክቸር እንዴት ይወስደዋል? ዋነኛው ሀሳብ ለምሳሌ የዙቢሜንዲን ቦታ ተክቶ በ11 ሲቹዌሽኖች ውስጥ እስከ 82ኛው ደቂቃ ድረስ በቆየበት ሰዓት ሪካርዶ ካላፊዮሪ ተጫውቷል። የጋብሪኤል ማጋሌሽን ቦታ ተክቶ 88 ደቂቃ በቆየበት ሰዓት ኤቤሪቼዜ ወይም የዊሊያም ሳሊቢያ አላም የማስኩራን ቦታ ተክቶ ከመጀመሪያው ፈርስት ላይን ፕሬስ ፕሬዠር አብዞር በማድረግ ወይም ደግሞ በመሳብና ይህም ፕሬዠር ተሸክሞ ወደ ሁለተኛው ክፍል በመውሰድ 12 ሲቹዌሽኖች ውስጥ ኤቤሪቼዜ ተገኝቷል። ከመስመር በመነሳት የቡካዮ ሳካን ቦታ በመሸፈን ሳካ የዙቢመንዲን ቦታ እንዲይዝ በማድረግ አብዛኛውን ደቂቃውን አሳልፏል። ዩሪን ቲምበር ቪክቶር ዮኬሬሽ ወደ መሃል ተመልሶ የዴክለን ራይስን ቦታ በመያዝ ዴክለን ራይስ የቀኝ ማጥቃቱን እንዲያግዝ ረድቶታል። ይሄ እንግዲህ ኢንድለስ የሆነ ሮቴሽን ነው የአርሰናል ገደብ አልባ የሆነ የማጥቃት እንቅስቃሴ የፈጠረው የማጥቃት ጥራት ነው ማለት ነው። አብዛኛውን ጊዜ ከመስመር የሚነሱት ተጫዋቾች፣ ወደ መሀል የሚሄዱት ተጫዋቾች የሚያደርጓቸው ሽግግሮችና የማጥቃት ፍላጎት ያላቸው ሀሳቦች የሚቋረጡ አሉ። ምክንያቱም አርቴታ ለምሳሌ በፎርሜሽኖች ውስጥ የፍሌክሲብል የሆነ የጨዋታ ቅርጹ የሚቀያየር ነገር ግን ጌሙን ኮንትሮል የሚያደርግበት የራሱ መንገድ አለ። ለምሳሌ በአራት ሦስት ሦስት የጨዋታ መንገድ የጀመረው የእሱን የጨዋታ ሐሳብ በ433 የጨዋታ መንገድ ውስጥ አይቀጥልበትም፣ ያቋርጠዋል። ለምሳሌ ሁለት አምስት ሊሆን ይችላል አማካኙ አንድ አምስት ሊሆን ይችላል። እንቅስቃሴው ዲፌንሲቭ ስትራክቸሩ የአማካኝ ክፍሉን እንቅስቃሴ ይበልጥ የሚያግዘው ፕራዮሪታይዝም ያደረገው ከኋላ በጥልቀት የሚገነባውንና ኳስ ተሸካሚ ተጫዋቾችን ወደ አማካኝ ክፍል ወስዶ እነ ኳስ ተሸካሚ ተጫዋቾች የአማካኝ ክፍሉን ጥራት እንዲጨምሩ እድል የሚሰጥ ይሆናል ማለት ነው። ሴንተር ባኮቹ አብዛኛውን ጊዜ በአርሰናል ትናንትና በክሪስታል ፓላስ ጨዋታ ከተመለከታችሁት፣ አብዛኛውን ጊዜ የአማካኝ ክፍል እሳቢያቸው ያደገ እንዲሆን ነው የሚፈለገው። ኢንቨርትድ ፉል ባኮች ለምሳሌ ትናንት በነበረው ጨዋታ የአማካኝ ክፍል እንቅስቃሴውን ይበልጥ እያገዙ በቴክኒካል የሆነ የጨዋታ እውቀታቸው የፈርስትና የሰከንድ እንዲሁም የሰርድ ላይን ፕሬስ ተሳትፏቸው ተመጣጣኝና ተመጋጋቢ ሆኖ እንዲቀጥል ነው የሚፈልገው። አብዛኛውን በሜዳ ውስጥ በሚያጋጥመው እንቅስቃሴ ተጋጣሚው ወደ ራሱ የጨዋታ እንቅስቃሴ የመክተት ፍላጎት ያለው አሰልጣኝ ነው። የሚገል አርቴታ አብዝቶ የሚመርጣቸው የጨዋታ ሀሳቦቹ ወደ ተጋጣሚ የጨዋታ ሀሳብ ከመሄድ ይልቁን ተጋጣሚ ወደ ራሱ ሀሳብ በማምጣት ተጋጣሚ በራሱ የጨዋታ ስትራክቸር ውስጥ ገብቶ ያ የተጋጣሚ የራሱ የጨዋታ ስትራክቸር ጌሙን እንዲያዘ የሚፈልግ አሰልጣኝ ነው የሚኬል አርቴታ። ዲፌንሲቭ ሶሊዲቲ አርሰናል በጣም ጠንካራ በዘንድሮ የውድድር ዓመት በፕሪሚየር ሊጉ እንደ አርሰናል የዲፌንሲቭ ሶሊዲቲው ከፍተኛ የሆነ ያደገ ለትልልቅ ቡድኖችም ፈታኝ የሆነ የጨዋታ ቀን እየሰጠ የሚገኝ ቡድን የለም። ለምሳሌ አርሰናል ዘንድሮ ሶስት ጎል ነው የተቆጠረበት በዘጠኝ ጨዋታ በፕሪሚየር ሊጉ። ዝቅተኛ ጎል ከአርሰናል ቀጥሎ የተቆጠረበት የቶትናም እና የሰንደርላንድ እንዲሁም የማንቸስተር ሲቲ ዲፌንስ ነው። ሰባት ሰባት ጎሎችን ነው እያስተናገረው አርሰናል የመከላከል አደረጃጀት ግን ሶስት ጨዋታዎች ላይ ብቻ ነው ጎሎች የተቆጠሩበት። ይሄ ማለት አርሰናል በስድስቱ ጨዋታ ጎል ያልተቆጠርበት ቡድን ያደርገዋል ማለት ነው። አርሰናል ይሄ ብቻ ሳይሆን በጨዋታዎች አብዛኛውን ጊዜ በኦፕን ፕሌይም ሆነ በቆሙ ኳሶች ለጎል የሚሆኑ እድሎችን ተጋጣሚ ቡድኖች የሚፈጥሩበት አዝማሚያ እየተዳከመ መጥቷል። ይሄ የዲፌንሲቭ ሶሊዲቲው ያመጣው አንዱ ትልቁ ውድገት ነው። ዲፌንሲቭሊ በጣም የተሻለ ጠጣሪ የሆነው ሲመጣ የተጋጣሚ ቡድን የማጥቃት እንቅስቃሴ ከወገብ በታች ባለው እሳቤ ላይ የሐሳብ ውስንነትና ገደብ ውስጥ ይወድቃል ማለት ነው። ይሄ ማለት እንግዲህ ሶስት ጎሎችን ብቻ በፕሪሚየር ሊግ ዘጠኝ ጨዋታዎች እንዲያስተናግድ ያደረገበት ዋነኛው ምክንያት የአርሰናል የመከላከልና የማጥቃት አደረጃጀት ወጥ በሆነ የጨዋታ ሐሳብ መመራቱ ነው። ቅድም ያልኩት ማለት ነው። ሚካኤል አርቴታ የሚፈልገው የጨዋታ ሐሳብ ከመጀመሪያው የሜዳ ክፍል ላይ ፖሴሽኑን አግሬሲቭ ፕሬሲንግ አድርጎ ወደኋላ ደግሞ ስትሮንግ ዲፌንሲቭ ፋውንዴሽን ወይም ደግሞ መሰረት በመጣል ሁለቱን ሊንኮች ሁለቱን ሐሳቦች በማሳደግ ነው። ያው ዘንድሮ ሲጀምር ቱ ዲፌንሲቭ ነው አርሰናል በጣም ከፍተኛ የሆነ የመከላከል ፍላጎት ያለው ስራ ነው እየሰራ ያለው ሚኬል አርቴታ የሚል ትችቶችን በተደጋጋሚ ሲያስተናግድ እንደነበረ እናስታውሳለን። እና ያው በወቅቱ እንደዚህ አይነት ሀሳቦች የሚመጡበት ዋነኛው ምክንያት ሚዲያው መሸጥ ይፈልጋል። ያው ራሱ መሸጥ ይፈልጋል፣ ሀሳብ መሸጥ ይፈልጋል፣ ሀሳቡ ማርኬት እንዲኖረው ይፈልጋል አንዳንዴ አሰልጣኞችና ተጫዋቾችም ሲበዛባቸው ሪያክት ያደርጋሉ። ያው አውሮፓ ላይ ያለውን ትሬንድ ስለምታውቁት ይፋ የሆነ ወይ በማህበራዊ ሚዲያቸው ላይ ይጽፋሉ ወይም ደግሞ በሆነ ኢንተርቪው ላይ ይህን ነገር ሊሰጡ ይችላሉ። ያው ግልጽ ስለሆኑ ማለት ነው። ስለዚህ ሚዲያው ምንድን ነው ዜና መሸጥ ይፈልጋል፣ ሀሳብ መሸጥ ይፈልጋል። የአርሰናል የመከላከል አደረጃጀት እኮ ያለፉት ዓመታት ትልቁ ችግር ነበረ በቡድን ውስጥ የዋንጫ ጉዞውን ከሚያበላሹበት የዋንጫ ህልሙን ከሚያቀጨጩበት ጉዳዮች መካከል አርሰናል የዲፌንሲቭ ስትራክቸር የዲፌንሲቭ ሶሊዲቲ ችግር ነው። የመከላከል ጥጥርናው አርሰናል በቀላሉ ስስ የሆነ ቡድን መሆኑ፣ ይሄ ስስ የሆነው ቡድን ለነገሮች ቀላል የሆነ አድቫንቴጅ ስለሚሰጥ፣ ይሄን የሚጠቀሙት ቡድኖች መጥተው አርሰናልን አድቫንቴጅ ይወስዱበታል። ስለዚህ ደካማ ቡድን ይሆናል። ብዙ ነገሮች ከእጁ ያመልጡታል። ዘንድሮ ደግሞ ያው የተሻለ ነገር ሲሰራ ደግሞ ቱ ዲፌንሲቭ እያሉት ነው። ስለዚህ የሚዲያው ባህሪ ነው። ትልቁ ለውጥ ግን አርሰናል በጨዋታ የሚሞከርበት ቡድን ይሆን አይደለም። በእንቅስቃሴ ኢላማውን የጠበቀ ሙከራ ለማድረግ ቡድኖች እየተቸገሩ ነው። ለምሳሌ ፈርስት ሀፍ ላይ የነበረውን ስታት በክሪስታል ፓላስ እየተመለከትኩ ነበርና ክሪስታል ፓላሶች ዋይድ ሾት እንኳ ያደረጉት ሶስት ነው። አርሰናል ወደ አስር ዋይድ ሾት ሙከራዎችን አድርጓል። ክሪስታል ፓላስ አንድ ኢላማውን የጠበቀ ሙከራ ነው ያደረገው በመጀመሪያው ግማሽ 45 ደቂቃ ላይ። የነበረው የክሪስታል ፓላስ እድል ይያል ሁለተኛው ግማሽ ላይ ለማሻሻል የሞከረ የመጣበት ሁኔታ ነበር፣ ግን ያን በቂ አይደለም። የአርሰናል የመከላከል አደረጃጀት የክሪስታል ፓላስን የማጥቃት እንቅስቃሴ ፈቅዶ ወደ ራሱ የሜዳ ክፍል በቀላሉ የሚያስገባል ነበር። ያው አርቴታ አብዛኛው የሚያደርገው ነገር ምንድን ነው፣ በአትሌቲኮ ማድሪዱም ጨዋታ ወቅት ያደረገው ተጋጣሚ ተገዶ የመጫወቻ ሜዳ እንዲሰጠው የሚያስገድድ አይነት የተጫዋቾችን ሞቢሊቲ ኢንቴሊጀንት ሙቭመንት የሚፈልግ አይነት ቡድን ነው። ይህን ኢንቴሊጀንት ሙቭመንት በሚቆሙ አጥቂዎችና ከሱ ጀርባ ላይ በሚመጡ እንቅስቃሴዎች ላይ የሚሳተፉ ተጫዋቾችን ያደርጋል። ለምሳሌ ኤቤሪቼ ኤዜ ይህን በተደጋጋሚ በኢንቴሊጀንት ሙቭመንት ሲያደርግ ነበር። ቪክቶር ዮኬሬሽ ያው አካላዊ የሆነ ንክኪዎችን ያደርጋል። ያው ብዙ እንቅስቃሴዎቹ፣ ይወድቃል፣ ይነሳል። ግን ጥረቶች አሉ። ስፔስ ለማግኘት ጥረቶችን ያደርጋል። ግን ከተከላካዮች ሰውነት ቦዲ ኮንታክት የራቀ ስላልነበረ አብዛኛውን ጊዜ የእሱ ንክኪ ቪክቶር ዮኬሬሽን ወዳለመው እንቅስቃሴ ወይም ደግሞ ወደፈለገው የፔኔትሬሽን አቅጣጫ የሚያስገባል ነበር እና ቶሎ ከእንቅስቃሴው ሲወጣ እንመለከተዋለን። ግን የአርቴታ ትልቁ እቅድ በዚህ መንገድ የዲፌንሲቭ ሶሊዲቲው መፈተን፣ ዲፌንሲቭ ሶሊዲቲው ቶሎ እንዲበላሽ በማድረግ በተደጋጋሚ የማጥቃት እንቅስቃሴዎች ውስጥ የግብድሎችን ለመፍጠር የሚደረግ ጫና ነው የምናየው ለምሳሌ በክሪስታል ፓላስ የመጀመሪያ 45ና ሁለተኛው 45 ደቂቃ ላይ አርሰናሎች ሲያደርጉት የነበረው ትልቁ ነገር ምንድን ነው? የመጀመሪያ ኳሳቸው እንዲበላሽባቸው ጫና ይፈጥሩባቸው ነበር። ተደጋጋሚ የሆነ በነፃነት እንዳይጫወቱ እና ከመስመር ወደ አማካኝ የሚደረጉ ከአማካኝ ወደ መስመር ከአማካኝ ወደፊት መስመር የሚደረጉ የሚጣሉ ኳሶችን የመጨረሻ ንክኪዎቻቸው በነፃነት ከራሳቸው ሜዳ ወደ ሌላኛው የጨዋታ እንቅስቃሴ እንዳይሄዱ የማድረግ ሂደቶችን ይከለክሉ ነበር። ኳሶች ይበላሹባቸው ነበር። ለምሳሌ በተጋጣሚ ሳጥን ውስጥ የነኩትን ኳስ ብንመለከት ክሪስታል ፓላሶች በዚህ ሲዝን ከአርሰናል ጋር ያደረጉት ጨዋታ ዝቅተኛው ነው። ከሊቨርፑል ጋር ያደረጉትና ሊቨርፑል ያሸነፉበትን ጨዋታ ስታት ብንመለከት ሶስት እጥፍ ከአርሰናሉ ጨዋታ በላይ የሊቨርፑል ሳጥን ውስጥ ኳሶችን ነካክተዋል። ክሪስታል ፓላሶች የመጨረሻው የሜዳ ክፍል ፔኔትሬሽኖችን የምንመለከት አሁንም በአርሰናሉ ጨዋታ ከነበረው ፔኔትሬሽን የተሻለ በቁጥር ያደገ ፔኔትሬሽን አድርገው ወደ ተጋጣሚ ሜዳ መግባት ችለዋል። የመጨረሻው የሜዳ ክፍል ላይ እንዲሁም የተጋጣሚ የሜዳ ክፍል ላይ የቆዩበትን ጊዜ ስንመለከተው በቁጥር በጣም ያነሰ ነው። አርሰናሎች ጨምቀው ይዘዋቸው ገፍተው ይዘዋቸው ወደ ራሳቸው ሜዳ እንዲሄዱ ገፍተው ከልክለዋቸው በስርዓት ከራሳቸው ሜዳ እንዳይወጡ አፍ ነው ሐሳብ አልባ ቡድን አድርጓቸው ነበር ክሪስታል ፓላሶችን። ይሄ የክሪስታል ፓላሲ የጨዋታ ስትራክቸርን አርሰናል የፈተነበት ጨዋታ አርሰናል በእንደዚህ አይነት ሁኔታዎች ውስጥ ትልቅ ጨዋታዎች እንዴት ማሸነፍ ይቻላል ለሚለው ምላሽ የሰጠበት ነው። ያው ሚኬል አርቴታም ከዚህ ጨዋታ ጋር በተያዘ የሰጠው ሀሳብ ለዚህ አንዱ ማሳያ የሚሆን ነው። ምክንያቱም እያንዳንዱ ጨዋታ ላይ እያንዳንዱ የጨዋታ መንገድ እያደገ ነው አይደለም የሚለውን በደንብ በዝርዝር የሚመለከት አሰልጣኝ ነው ሚኬል አርቴታ ለእያንዳንዱ መልስ ላጣባቸው ሐሳቦች ምላሽ እስካላገኘ ድረስ የማይተኛ አይነት አሰልጣኝ ነው እና በጨዋታውም ያስደሰተው በርካታ ፖይንቶች አሉት። አንደኛ ትልቁ ነገር ክሪስታል ፓላስ በየትኛውም ሁኔታ ውስጥ ሆነ ይላል አርቴታ፣ በየትኛውም ሰዓት ውስጥ ጎል ሊያስቆጥርብህ የሚችል ቡድን ነው። አንድ ለዜሮ እጅግ በጣም ያስደሰተን አንድ ለዜሮ ለሌሎች ቡድኖች ከባድ ስለነበረ ነው። ክሪስታል ፓላስ እጅግ በጣም ፈታኝ ቡድን መሆኑን እናውቃለን እና ያን ይዘን መውጣት ለእኛ ትልቅ ነገር ነው ይላል። አያችሁት፣ የእኛ ልጆች ነው የሚለው ማይ ቦይስ፣ ልጆቼ ይሄንን ቪክትሪ ከሌሎች ቪክትሪዎች በላይ ነው ዋጋ የሚሰጡት ነው ያለ ያለው፣ ምክንያቱም ይሄ ጨዋታ ለሌሎች ቡድኖች በጣም አስቸጋሪ ጨዋታ ነው። ክሪስታል ፓላስ እንደ ሊቨርፑል አይነት ቡድኖችን ያሸነፈበት መንገድ ለክሪስታል ፓላስ ቀላል፣ ለሊቨርፑል ደግሞ ከባድ ነበረ። ስለዚህ ክሪስታል ፓላሶችን ወደዛ አይነት መንገድ እንዳይመጡ ነው የፈቀድ ነው የከለከል ነው ነው ማድረግ ያለብን ነገር ምንድነው? ዲፕሊ ወደ መጨረሻዎቹ ስምንት ደቂቃዎች አካባቢ ጠልቀን ወደኛ ቦታ እንከላከላለን። ሲያስፈልገን ግን እናጠቃለን ነው። እማናጠቃበት ምንም ምክንያት የለም። ግን ስናጠቃ ግን ጥንቃቄ አድርገን ነው የምናጠቃው የነበረው ነው። ያው በየሶስት ቀኑ እየተጫወትን ያለ ነው ነው የሚለው ደግሞ በየሶስት ቀኑ መጫወትና የአውሮፓ ትልቅ ቡድን ገጥመ ደግሞ መምጣትና በሊጉ እንደዚህ መጫወት ምን ያክል ከባድ እንደሆነ እናውቀዋለ እና ድሉ ከድል በላይ ነው። የክሪስታል ፓላሱ ድል አርሰናል ዘንድሮ በዋንጫ ጉዞ ውስጥ ለሚያደርገው ሂደት የዋንጫ ጉዞ ውስጥ ለመቆየት በሚያደርገው ግስጋሴ የዚህ አይነት የጨዋታ ድሎች ለአርሰናል በጣም ወሳኝ ድሎች ናቸው። ከሚታሰበው ከሚጠበቀው በላይ አርሰናል እነኚህን ጨዋታዎች ሲያሸንፍ ነው ወደ ዋንጫው እየቀረበ መሄደው። አንዳንዴ እንደዚህ አይነት ጨዋታዎች የሚያስቆጩ ጨዋታዎች የሆኑበት ጊዜ ያላል፣ አርሰናል ምክንያቱም ከነኝህ ጨዋታዎች የሚሰበስበውን ተገቢውን ነጥብ ባለመያዙ ወደ መጨረሻው የዋንጫ ፉክክር ውስጥ ግሎ ገብቶ፣ የነኝህ ጨዋታዎች ግን ውጤት ማጣት አርሰናልን ከዋንጫ ፉክክር ውጭ ሲያደርገው ስላየን ማለት ነው። ስለዚህ ክሪስታል ፓላስ እንደ ኖቲንጋም ፎረስት አይነት ቡድኖች እንደ ኒውካስል አይነት ቡድኖችን ዘንድሮ አርሰናል ሶስት ሶስት ነጥብ ወስዶባቸዋል። እነኚህ ቡድኖች ያለፉት ዓመታት ውጤት የሚያሳጡት ቡድኖች ናቸው። በዋንጫ ጉዞ፣ በፉክክር ብዙ ነገሮችን ወስደው ትንሽ ነገር የሚሰጡት ናቸው። ስለዚህ ብዙ ነገር ወስደው በትንሽ ነገር የሚሰጡትን ቡድኖች ብዙ ነገር ወስዶባቸው ትንሽ ነገር ነው የሚሰጣቸው ይሄን ነው እያደረገ ያለው ዘንድ የመጫወቻ ስፔስ ለምሳሌ ትናንትና ለክሪስታል ፓላሶች ይሰጣቸው ነበር። የመጫወቻ ስፔሱን ስላገኙ ግን ክሪስታል ፓላሶች አደገኛ ይሆናሉ ማለት አለም እንደገና ለራሱ ደግሞ ወጥመድ አዘጋጅቷል። ኳሱን ይጫወቱበታል፣ የማሰቢያ ጊዜ ግን አይሰጣቸውም፣ ቶሎ ያፍናቸዋል። ያን ኳስ የሚጫወቱት ሌላ ስትራክቸር ለመፍጠር ነው። ሌላ የማጥቂያ መንገድ ለመፍጠር ነው። ሌላ የቀኝ ማጥቃት እንቅስቃሴ ለመፍጠር ወይ ሌላ የግራ ማጥቃት እንቅስቃሴ ወይም ደግሞ የሚድ ፔኔትሬሽን እንቅስቃሴ ለመፍጠር የሚጠቀምበት ነው። እንደምታውቁት ዣቪ አሎንሶ፣ ፔፕ ጋርዲዮላ፣ ሚኬል አርቴታ እነሱ ይጫወቱ እኛ እናሸንፋለን የሚል እሳቤ ያላቸው አሰልጣኞች ናቸው። ስለተጫወት ታሸንፋለህ ማለት አይደለም ኳሱን ሚስፕሌስድ በሆኑ እንቅስቃሴዎች ውስጥ ተጫወትክ ማለት ኳሱን አሸነፍኮ ማለት አለ ኳሱ መጫወት ባለብህ ሁኔታ ውስጥ ስትጫወት፣ መገኘት ባለብህ ቦታ ተገኝተ ስታሳድገው ግን የተሻለ ጥራት ያለው ነገር መፍጠር ይቻላል። ይሄን ነው አሁን አርሰናሎች ዘንድሮ እያደረጉት ያሉት። እና የክሪስታል ፓላሱ ድል ለአርሰናል ከምንም በላይ ከምንም በላይ አስፈላጊ ድል ነበረ። ወሳኝ ድል ነው ያስመዘገቡት። እናንተ እንዴት አገኛችሁት ድሉን? ጨዋታውንስ እንዴት አገኛችሁት? ሀሳብ ስጡበት። ፖድካስቱን ላይክ፣ ሰብስክራይብ እና ሼር አድርጉ። ላይክ እና ሼር አድርጉ ለሌሎች እንዲደርስ ብዙ መድረስ ያለበት ስለሆነ ማለት ነው። አመሰግናለሁ ጥሩ ጊዜ